ወንድ ቤተሰቦች ማለት ነው። ይሄ ቪዲዮ ለአንዳንዳችሁ እንዲሆናችሁ ብዬ ነው ይዤው የመጣሁት ማለት ነው እና ከዚህ በፊት እኛ ዳኒ ከሩታ ጋር ሲመጣ ማለት በጣም እየሰደብን በቃ ብዙ ነገር በጣም ተናደን ስሜታዊ ሆነን በቃ ከህይወታቸው ውጣ እያልን ነበር። ዳኒ የምንሰድበው እንግዲህ ኦዲንስና ማንም አልተቀበለውም ነበር ዳኒ ማለት ነው። ግን ሰሞኑ የአብርሽ ነገር ያየውበት ነገር ማለት ነው እውነቴ ነው የምላቸው በቃ ሩታን እየወደዳት እያለ እያፈቀራት እያለ እልሁ ውስጥ ውስጥ ገብቶ ሌላ ነገር መስራቱ በጣም ነው የገረመኝ ማለት ነው። በተለይም ደግሞ ትናንትና መጨረሻ ላይ ቪዲዮ ካያቸው ማለት ማለት እውነት ነው የምናገር ትላንትና ቪዲዮ መጨረሻው ማለት ነው ወላሂ ነው የምላችሁ ስንቴ ደጋግሜ መሰላችሁ ያያችሁት ያየሁት ማለት ነው ምክንያቱም የአብርሽ ስራ ገርሞ ማለት ነው በጣም ያስቁ ቪዲዮ ነበረ እና መጨረሻው ማለት ነው እና ውድ ቤተሰቦች ምን ልላችሁ ፈልጌ ነው መሰላችሁ አብርሽ እልህ ካለበት በቃ ለእልህ የሆነ ትዕግሥት እንደሌለው በጣም እኔ ተገርሜበት አለውኝ ማለት ነው። እና የዛን ሰዓት ዳኒን ሁላችንም እየሰደብን በቃ አንተ አታስፈልጋትም በማለት ብዙ ደረጃ ደርሰን ነበር ማለት ነው። ግን ይህ ሲመጣ ማለት፣ ይሳ ከሩት ጋ ሲመጣ ሚዲያው እንዳለ ተቀበለው፣ በቃ ሰው ሁሉ ወደደው ማለት ነው። በቃ እውነት ለምን ነገር ከይሳ ጋር እኔ በጣም ነው ደስ ያለኝ፣ ምክንያቱም አንደኛው ነገር ሩታ ስትመጣ ካይሳ ጋ ምንም አይነት ግንኙነት እንደሌላት በመጀመሪያም ተናግራለች። ጓደኛዬ ነው፣ ትኬት ልቆርጥ ነው የተዋወኩት፣ ብላለች። ሲቀጥል ደግሞ መታሻሸት፣ መተቃቀፍ የሆነ የሆነ ነገር በቃ የሆነ በእነሱ የማይታይ ነገር አላየነባትም ማለት ነው። ያንም እያለ በቃ እኔ ይሄ ነገር እውነቴ ነው የምላችሁ እውነት፣ የእኔ እህቶች፣ የምትከታተሉኝ እህቶች ማለት ነው ቪዲዮ ሰርቻለሁ እና ሩታ እንደዚህ አይነት ልጅ አይደለችም። በትንሽ ጊዜ በትንሽ ቀን እንደዚህ ሮጥ ብላ ሌላ ስሜት ውስጥ ለመግባት አልፈልግም፣ ግን አብርሽ ለመፈተን ነው ብዬ ነበር እና እዚህ ጋር መናገር የፈለግኩት አሁን አብርሽ በቃ ይሳቅን ሚዲያ ስለማይቀበለው ተመልካች ስለማይቀበለው፣ ያው እንደ ዳኒ ተሰድቦ በቃ ተወቅጦ እሱን አቋሸን ምን ልከው ነበረ የመሰለው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ፣ ሰላም ሰላም ብያለሁ። ያላችሁበት ሰላማችሁ ብዙ ብዙ ተርፍርፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ እና ውድ ቤተሰቦቼ የዛሬ ቪዲዮ እንደኔ ከገረማችሁ እስቲ ኮሜንት ላይ ያስቀምጡልኝ ማለት ነው። እና እኔ አብርሽን በጣም ነው የታዘብኩት ማለት ነው። ምክንያቱም እየወደዳት እያፈቀራት እያለ ይቅርታ ጠይቆ ወደ ራሱ ማምጣት ሲችል እንግዲህ ከሱ ጋር ስትመጣ ሩታ እኛ የምንጠላው መስሎት ነበረ፣ ግን አብርሽ እንዳልጠበቀው ነበር ማለት ነው። ምክንያቱም ይሳቅ ሚዲያ ላይ ሁሉም ወደደው። አብርሽና ሩታ አብረው ሲመጡ ጀስት እስካሁን ድረስ ዛሬ ራሱ ሾርት ቪዲዮ ለቆ ነበር ይሱ ማለት ነው በሱ ራሱ አብራችሁ ነው አብራችሁ ስሩ በተለያየ መህቶቼ ማለት ነው ወንድምና እህቶ ናቸው አብራችሁ ስሩ እውነት ለምን በአንድ ቀን ውስጥ ማለት ነው ብዙ ሰው የወደደው ሰው አለ ይሳቅም ማለት ነው በጣም ተወደዋል በጣም ተወዳጅ ሆነዋል እና ብዙ እህቶቼ እያየው ነው ይሳቅ ናፈቀኝ ወል እንት ላይ ላይቭ ላይ ማለት ነው ይሳቅ ናፈቀኝ ለምንድነው የማይመጣው ለምንድነው ቪዲዮ የማይሰራው ከሩታ ጋር አብረው ቪዲዮ ይስሩ በማለት በጣም ብዙ ኮሜንታ ያለው ማለት ነው እና ገረመኝ። እኔ የገረመኝ ነገር የአብርሽ ነገር ነው ማለት ነው። አብርሽ እዚህ ጋ እዚህ ጋ ማለት የምፈልግ ነገር ማለት ነው፣ ሁሉም ሰው አንድ አይደለም ምክንያቱም ማወቅ ያለበት ነገር ማለት ነው። እዚህ ጋር እኛ ሁላችንም የምንለፋ የምንደክመው ማለት ነው ሩታ ብቻ በቃ ማንም እንዳይነጋብን ደስተኛ ሆና እንድትኖር የኔ ቆንጆ አለሟን እንድትገጭ፣ በቃ ምክንያቱም አመት በሙሉ ስትሰደብ በቃ የተለያየ እስካሁን ድረስ ማለት ነው። ምክንያቱም አወራሱ ማለት ነው። አብርሽን እየወደዱ ሩታን የሚዘቀዝቁ ልጆች አሉ ማለት ነው። ለእነሱ እንግዲህ ምንም አይሉላቸውም። ብቻ አብርሽ አደራ እጅ ልልታችን አታስከፋት ማለት ነው። እና ነገሩ እንዲቋጭ ያደረገው ይሄ ነገር ነው። እውነቴን የሙላችሁ ውድ ቤተሰቦቼ፣ እንደኔ ከገባችሁ ማለት እንጂ አስታውቱት በቃ ነገሩ ይሳቅን ሚዲያ ላይ ስለተወደደ ሚዲያ ላይ ተወዳጅነት ስላገኘ በቃ አብርሽ ይሄ ስራ እንዲቆም አደረገ ማለት ነው። ምክንያቱም ስለሚቀናባት ስለሚቀናባት እና ስለሚወዳት ማለት ነው። እውነቴን የሙላችሁ አብርሽ አንዳንዴ እኮ የዋህ ነው ቤተሰብ ነ ግን በዋህነቱ ምርጥ ልጅ አግኝተዋል። ከአሁን ወዲህ ጠበቃ አድርጋ ያዛት እና አብርሽ ደግሞ እኛ ምንደክምልህ፣ ምንለፋለሁ ማለት ነው። አብርሽ እና ሩታ አንድ ላይ እንድትሆኑ ነው ምኞታችንም ተሳክተዋል ማለት ነው እና የገረመኝ ነገር ምኖር በቃ ሌላ ሰው ቢኖር ወይም ደግሞ ተጠልቶ ቢሆን ይሳቅን ለምሳሌ ሚዲያ ላይ ባንቀበለው ወይም ስራው ሊቀጥል ይችላል። እኔ እንጃ፣ እኔ በጣም ነው የገረመኝ። እውነት ነውላችሁ እና የእኛ ሩታ ማለት ቀመሟ፣ ጀግናዋ፣ አንበሳዋ ስንቱን አንጫጭታ ደፍታለች ማለት ነው። ግን ይሳቅና ሩታ እውነት ለመናገር ማለት ነው ከአብርሽ ጋር ተፈቃግደው በቃ ደስ ደስ የሚሉ ቪዲዮ ይዘው ቢመጣው እኔ ደስ ይለኛል። ቤተሰቦቼ በሌላ ነገር ሳይሆን በቃ ተስማምተው ተዋደው አንድ ላይ ደስ ደስ የሚሉ ቪዲዮ ይዘውልን ቢመጡ በጣም ደስ ይለኛል እንግዲህ አብርሽዬ ይሳቅ ጀግና አሸንፎ አምጥቶልናል